ኤክሞ ምንድን ነው? ኤክሞ ማለት እንደዚህ ነው። ከአንገት ታላላቅ ስርዓት የኦክሲጅን ማስተካከያ ሲወስዱ በኤክሞ ማሽን ውስጥ እንደተነፈስ ወደ ሰውነት ይመለሳል። ይህ ሂደት ልብና እምቦስ ማረፍ ሲያስፈልግ፣ በተለይም የኦክሲጅን ፍላጎት ከፍተኛ ሲሆን ይሰራል። በመካኒካል እንቅስቃሴ ምንም እንኳን የኦክሲጅን ፍላጎት ከፍተኛ ነው። ይህ ሂደት በከባድ እንቅስቃሴ ወይም በከባድ የልብ እንቅስቃሴ ያሉ ታካሚዎች ላይ ይሰራል። ወደ እነሱ የኦክሲጅን ፍላጎት ከፍተኛ ሲሆን፣ ስለዚህ በእነዚህ ሁኔታዎች ውስጥ ደም ከአንገት ስርዓት ወደ ኤክሞ ማሽን ይላካል። በዚያ ውስጥ እንደተነፈሰ ይቀላቀላል እና ወደ ሰውነት ይመለሳል።